ዛሬ ስብሰባ ተሰብስቦ አስቸኳይ ስብሰባ ተሰብስቦ የትግራይ ሰራዊት መቀለና አጉላዕ ወይ አንዳንድ ቦታዎች ላይ ያደረገውን ሰልፍ ተከትሎ ያው ስንናገረው ነበር፣ ትላንት በዚህ ፕሮግራም ላይ አንስተ ነው ነበር። ሙሉ በሙሉ አጸደቀ ይላል፣ የሰራዊቱ ጥያቄ ሙሉ በሙሉ የትግራይ ጊዜያዊ አስተዳደር ካቢኔ በታደሰ ወረደ የሚመራው አጸደቀ ይላል። መቼ ነው ያጸደቀው? ሰላማዊ ሰልፍ ከወጣ በኋላ ይሄ ነገር መቼ ነው? በወታደራዊ ኮማንዶም እዛው ያለው ጊዜ አስተዳደር ያሉትም ትላልቁ የትግራይ ወሳኝ የሚባለው ኃይል መቼ ነው የተወሰነው? ከሁለት ወር በፊት ከሶስት ወር በፊት። ከሶስት ወር በፊት የተወሰነው ከሁለት ወር በፊት ሶስት ወር ይሆኗል። ሰኔ አካባቢ የተወሰነ ነው። እጁ ላይ ይዞት ነበር። ወደ ወረደ እንዲህ የክራይሲሱ አንደኛው አካል ሆነ ማለት ነው፣ ሆነ ማለት ነው። እሱ የሚተማመንባቸው ጽህፈት ቤት አካባቢ ያስቀመጣቸው ልጆች አሉ አይዞ እኛ በዚህ በሶሻል ሚዲያ ያው እኛ ተሰሚነት አለን ብሎ እዛው እየከፈለ ያስቀመጣቸው ሰዎች አሉ። ባለሀብት ያደረጋቸው ልጆች አሉ። አጠገቡ ቢሮ መቀለ ውስጥ እነሱን ተማምኑ ረተው እንደዚ አይደረግም ብንለው ብንለው አልሰማም። የትግራይ ሰራዊትም ወታደራዊ ኮማንዶች አባላትም ሄደው ወስነው ሲሰጡት አድርግ እሺ ነው የሚለው። ስብሰባ ላይ እሺ፣ አክሱም እሺ ብሎ ነበር የዛሬው ነሐሴ አካባቢ መቀለም ባለፈው፣ ለምን አትፈጽምም ሲባል እሺ እፈጽማለሁ። የሰማታት ሐዋልት ስብሰባ ሲደረግ መጥቼ ላነጋግራችሁ ሲላቸው ሰራዊቱ አንተ ጋር ለምነጋገረው ብቻ ለመምጣት ያለብህ ደብረጼን መምጣት አለበት አሉ። ዶክተር ደብረጼን መጣ። ጥያቄያችን እንደዚህ እንደዚህ አይነት ጥያቄ አለን፣ እንደዚህ አይነት ጥያቄ አለን ብሎ ሲጠይቁ እኛ እንደ ኮሚቴ ጨርሰን አስረክበነዋል። ጠይቁት፣ እሱ እጅ ላይ ነው ያለው። አልፈጽምም ያለው ወደ ካቢኔ አድርጎ ሄዱ መፈጸም አልቻለው። እሱ ጋር ነው ፊት ለፊት ተጋፈጥ ዘው አለ። የሰማነው እንደዛ ነው። አጋፈጠው ዛለ እጁ ላይ ይዞ ማለት ነው። ምን እስኪያደረግ ሁሉም እየወጣ ሰላማዊ ሰልፍ ማንም እንዲፈነጭበት ምንም ሊያተርፍ እንደሚችል ከዚህ እኔ ሊገባኝ አልችም። እንዲያም አንዳንዶች የሰማነውማ ማ አፋር ያለው ይሄ ሀራ መሬት ምናምን እያለ አብይ አህመድ የሚቀልበው አፋር ያለው አንተ የምታግዘው ነው ብለውታል። አንተ የምታበረታታ እሱን ታበረታታ አለ ብለውታል። በውስጥ አዋቂነት እነሱን ጭምር ታበረታታ አለ ብለውታል። የሰማነው እንደዛ ነው። አሁን የት ነበርክ? የት ከርመህ ነው ሰላማዊ ሰልፍ መጥቶ የአገር መሳቂያ መሳለቂያ ሲሆን የትግራይ ህዝብ ሞራል አሁን ካሁን በቃ ሁሉና የሚያሳካ ጥሩ አትሞስፌር ተፈጠረ፣ ፖለቲካዊና ወታደራዊ አዛዦቹ ጥሩ ስምምነት ላይ ደረሱ በሚባልበት ሰዓት የትግራይ ሰራዊት ጥያቄ አልተመለሰልኝም ብሎ አስፋልት ላይ ሲወጣ መንገድ ሲዘጋብ፣ ምን የማን ጎፈሬ ስታበጥር ነበርክ? ወደ ወረደ ቢባል ማንም መልስ የለውም። ይሄ ዛሬ መጥቶ በቃ በሙሉ ድምፅ ወስነና የት ነበርክ ነው የት ነበር። አድርግ ስትባል አላደርግም ብሎ እየተሽሞ ነው መለ አንዴ እሺ እሺ እምቢ ማለት የለም ግን፣ አይፈጽምም። ሰላማዊ ሰልፍ ሲወጣ ተደናግጦ ሄዶ ዛሬ በሙሉ ድምፅ ወስነናል ይላል። ጉደኛ ትውልድ ነው ይሄ፣ የትግራይን ሪያሊቲ የማይገነዘብ ጠላቶች በትግራይ ላይ የሚያዘንቡት ዶፍ ዝናብ የጥላቻ ንግግር የጥላቻ ንግግር። ትግራይ በክራይስስ ላይ ክራይስስ ለመጨመር የሚሰሩ አካላት እንዳሉ፣ እኛም ጨነቀን እኮ ወዴት እንደምንተኩስም ግራ ገባን እኮ። የዚህ የትግራይ ህዝብ ጠላት የት አካባቢ እንዳለም ግራ አይደንቲፋይ ማድረግም አልቻለም እኮ በቀላሉ ሚዲያ ላይ እያለንም ተቸገር፣ የትግራይ ህዝብም ተቸገረ። እና ይህን አሁን ውይይት ማወያየት ጀመሩ። ወደ ታችኛውም ያለው ምን ያደርግ ጨርሰው ይሄንን ታረጋል እናርግ ብሎ የወሰኑት እጁ ላይ አድርጎ ልክ ከሱ ከእናቱ ኪስ አምጥቶ ብር እንደሚሰጥ ወይም ጥቅማጥቅም እትሪፍ የጠየቁት ጥያቄ ዝም ብሎ ኦቨርናይት የሚመለስ ላይሆን ይችላል። የሚመለስ አደለም እርግጠኛ፣ ኦቨርናይት የሚመለስ አደለም። መሬት፣ ቤት የምንገነባበት ቤት ስጡን ከተባለ ሃይራርኪ አለ። በተለያዩ ማን ይቅደም የሚባል የሰማታት ቤተሰብ አለ። ጀግኖች አርበኞች አሉ። ከዛ አክቲቭ ሰራዊት ላይ ያለ ደረጃ ደረጃ እንዳለው ምንም የሚታወቅ ነገር የማይታወቅ ነገር አይደለም፣ ይታወቃል። ይሄ ሁሉም በአንድ ቀን ተሰጥቶ ካላደረ የሚል ሰራዊት ሊኖር አይችልም። በአግባቡ ግን ኢንተርቴን ማድረግ መደረግ ነበረበት። ጥያቄያቸው ይሄ ነው። ጥያቄያቸው ይሄን እንችላለን፣ ይሄን አንችልም። የትግራይ አቅም ይሄን ይሄን ማድረግ ትችላለች ትግራይ፣ ይሄን ይሄን ግን ትግራይ አትችልም በዚህ ሰዓት ብሎ የማሳመን ኃላፊነት ነበረባቸው። ከዛ የጠቅላላ የፋርሴቦላውም ቡላውም የሁሉም ከፈነጨበት በኋላ በተለያየ ቦታ ኢንተርቴን ከተደረገ ሻዕቢያ ነው ኢሳያስ ነው ምናምን እየተባለ በደንብ አድርጎ ከተስተጋባ በኋላ ዛሬ ተሰበሰበ። ነውረኞች ናቸው። ለማንኛውም ይሄ በየቦታው የሰራው ትውይታል እዚህ ጋር ስሙት ዳ ዳ

የነጌታቸውና የነ ጻድቃን የኛ ለውጥ ፈላጊዎች የተባለ ትግራይ ሰራዊትን በሚከፋፍሉበት ጊዜ መሬት እንሰጣቸዋለን፣ ምናም እሰጣቸዋለን እየተባለ በየወረዳ አስተዳደሩ መሬት ሸንሽሉ ሸንሽሉ ይህ ሲያስተዳድረው የነበረው አይደል ነው። ወድ ወረደ መጥቶ ይሄ ያስከትላል ወይ? ይሄ በህገ ወጥ መንገድ ሁላ ተሸንሽኖ የተሰጠው በህገ ወጥ መንገድ ለፖለቲካ ፍጆታ ተብሎ የከተማ መሬት የሰጠው በዛው ይቀጥላል ወይ አይቀጥልም? የምናየው ጉዳይ ይሆናል። ግን ይሄ ለምሳሌ ይሄታ ጋር የሚናገረው ሐራ መሬት ተብሎ ወደ አፋር የሄዱት መሬት ውሰዱ ተብለው ብቻ ይሄን ደግፉ ተብለው እነሱና ቤተሰቦቻቸው ጭምር አሰጥተው የሚገነባውን አስገምተው ወይ ሸጠው ወደ አፋር ይሄደዋሉ ሐራ መሬት የሚለው አፋር ይሄደዋሉ እኛ ግን ጥይት ጨርሰን በድንጋይ ሁሉ የተዋጋንበት ጊዜ ነበርት አታቁም ወይ እኛ አሁን ህዝባችን ዘንድ ያለነውስ እንዴት ነው የምታየውን ለምንድንኛ ጥያቄ በአግባቡ የማታዩልን ነው ወድ ወረደ ይሄን ያውቃል። ይሄ ጥያቄ በደንብ አርጎ ያውቅ ነበር። ከዛ ተጣርፎ ዛሬ ስብሰባ በጠራና በሙሉ ድምጽ ወስነናል አለ። አሰዳቢ ካቢኔ ነው እሱ ብቻ አይደለም፣ አጠገባው ብዙ ሰዎች አሉ። አጠገቡ ፕላስ የሰራዊቱ ተወካዮችም ካቢኔው ስለሌሉ ነው። በነ ወደ ሸብር በነ ዘውድ ኪሮስ አካባቢ ምትክ የነበሩት አልመለሰም፣ አልመለሰም። መመለስ አለበት የእነሱ ኮታ፣ የቲዲኤፍ ኮታ በጊዜያዊ አስተዳደሩ መሟላት አለበት። ወዱ አይደለም ያው የፕሪቶሪያ ሰላም ስምምነት በኋላ ማን ማን እንዳሰራት ይታወቃልና፣ የቲዲኤፍ ውክልና በአግባቡ ስለሌለ ነው ጭምር፣ ጊዜው አስተዳደሩ የእነሱ ጥያቄ የማይመልሰው ይህን የሰሞኑ ትልቁ ጉዳይ ስለሆነ ነው። ከትግራይ ፐርስፔክቲቭ እና የኢትዮጵያ ፋርሲ ጉላዎችን ሲያስተጋቡ ስለሰነበቱ ነው ይህን ጉዳይ። ሌላ የአይኤምኤፍ ጉዳይ፣ አይኤምኤፍ የእናት ባንክ የእናት መቀነት የሚለው አብይ አህመድ ንግግር አላል ከወርልድ ባንክና ከአይኤምኤፍ መበደር ከእናት ባንክ ከእናት ቀሚስ ቀናት መቀነት እንደ መበደር ነው ብድር አይደለም ያለው። ዛሬ እንደ ዛሬ ኢትዮጵያ ዛሬ ለዛ ነው ትልቁ ጉዳይ የኢትዮጵያ ጉዳይ ኢኮኖሚው አይደል፣ ፖለቲካው ጭምር ያበላሸው ጦርነት። በጦርነት ምክንያት ኢኮኖሚው በልቶ 135 ሚሊዮን ሕዝብ ቤቱ ጋር እንደሚኖር እኔ እንዴት ነው የምትኖረው ብትሉት 1 4 ሺህ 5 ሺህ 6 ሺህ ደሞዝተኛ ኢትዮጵያ ምድር ላይ እንዴት ነው የምትኖረው ሲባል በተአምር ነው የሚለው። ተአምር ቀለብ አይሆንም። ተአምር ዳቦ አይሆንም። እኔ ተአምር የሚሉት ቋንቋን የማይገባኝ። ትዘርፋለ፣ ሙስና ትቀበላለ፣ ከስራ በኋላ ቤተክርስቲያን አካባቢ ቁጭ ብለ ከነቢጤ ጋር ቁጭ ብለ ትለምናለ፣ ከዲያስፖራ ዘመድ ምናምን ይልክልሃል፣ አዲስ አበባ የሆነ ተጓዳኝ በተጓዳኝ ፓራላል የሆነ ቢዝነስ የምሰራው ቢዝነስ አለ፣ ትበደራለ። ከነዚህ ውስጥ በተለያየ ከዚህ ውጭ ሊሆን አይችልም ወይ ተርበው ርበውንም ታድረው በቃ ምንም ከዚህ ውጭ ሊሆን አይችልም። ግን በተአምር ነው የሚለው። እንዴት ነው የምትኖረው? በተአምር። ስንት ነው የቤት ክራይ፣ ስንት ከፍላለህ? አስር ሺህ ብር ደግሞ ስንት ነው? ስድስት ሺህ ብር ይላል። እንዴት ነው ታዲያ ይሄን፣ ምን ትበላለህ? ከየት ታበጣለህ ሲባል በ በተአምር ይላል። ወይ ፓርታይም ትሰራለህ? አልሰራም ይላል። እንዲሁ የህክምና ሶስት ነርስስ ዶክተር ከሆነ ጥቁር አንበሳ ሲሰራ ውሎ አንድ የግል ሆስፒታል ውስጥ ይሰራል ወይ የግል ክሊኒክም ወይ ይኖረዋል ወይም የግል ክሊኒክ ተቀጥሮም ይሰራል መንግስት ከሚያገኘው አራት እጥፍ አምስት እጥፍ ሊያገኝ ይችላል፣ በግል ሲሰራ። ይሄ ምንም ሪዝነብል ይታወቃል። ይሄ ሌላ ግን እንዴት ነው የሚኖረው ነው? ይሄ የኢኮኖሚ ጉዳይ ነው። አብይ አህመድ የሚያላግጥበት የኢኮኖሚ ጉዳይ በማያውቀው። እኔ ዛሬ የኢኮኖሚ ጉዳይ ነው አብዛኛው እንትንና እየተሳቀቅኩ ይህን ፕሮግራም የምሰራው ፒርሊ የኢኮኖሚ እውቀት ያለው የሚተነትነው ስለሆነ ነው። እንግዳ ይዘን እመጣለን፣ ዕድል ከቀናን ነገር እናመጣለን። ምን ማለት እንደሆነ አጠቃላይ እንደ ሚዲያ ሰው ዝምሮ ጀነራል እውቀት ሊኖር እንደሚችል ሰው ግን የምናገረው ነገር ይኖራል። የኢትዮጵያ አበዳሪዎች እዚ ጋር የአዲስ ስታንዳርድም ዛሬ የዘገበው አለ። ወደ ሌላም መጣላቸው። ይሄ ቋንቋ ይሄ ቋንቋ ለየት ይላል። ይሄ እንትን ላድርግላችሁ፣ ትንሽ ከበድ ያለ ትርጉም ያለው ነው ቋንቋው፣ አቀማመጡ ማለት ነው። እና ብድር የብድር ኦሪጂናል ቦንድ ይላል አንድ ቢሊዮን ነው ፉል ቫልዩ ቢፎር ሪስትራክቸሪንግ ይላል 15% ሄርከት ሎስ ይላል ሄርከት ሎስ ልክ እንደ እዳ እንትን ቪአርአይ ፔአውት ኤግዛምፕል ነው የሚለው ይሄና በእንትን ይሄን እንደ ሳምፕል አድርጉ ኡኑ የሚያስቀምጠው ኢኮኖሚ የኢኮኖሚ ተንታኞች ማለት ነው እና የዛሬ የተለያዩ መገናኛ ብዙኃንም ሮይተርስም የውጭ ሚዲያ ሌሎች በጣም በርካታ የውጭ ሚዲያዎችም ሲዘግቡት የዋሉት ጉዳይ የተዋረደው የኢትዮጵያ ባለስልጣናት መግለጫ ነው። በየጊዜው ይህን እንደምታዩት ከኢትዮጵያ ጋር ያለ ስምምነት የተለያዩት የአንድ ቢሊዮን ዶላር አበዳሪዎች ህጋዊ አማራጭ ሊከተሉ እንደሚችሉ ተናገሩ ነው የሚለው። ኢትዮጵያ በጊዜው ያልከፈለችው የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴር እና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቋል ነው የሚለው እና ጥቅምት አራት ነበር፣ ትላንት ያስታወቀው። አህመድ ሺዴ ደግሞ እዚህ ነው ያለው። ይሄ ተመልካቾች፣ ይሄ በጊዜ ያልተመለሰ የሚባለው ህጋዊ አማራጮች ምንድን ነው ትልቁ ጥያቄ ነው። የኢኮኖሚክስ ባለሙያዎች እዚ ጋ አስተያየትም ስጡበት በህጋዊ ለምሳሌ ቻይና የኮመርሻል እንትን ይሄ ኢንቨስትመንት የፕራይቬት ኢንቨስትመንት ላይ ምናምን በባቡር ግንባታ፣ በመንገድ ግንባታ ምናምን የተሳተፉ ብድር የሰጡ ሀገራት ናቸው። እንደ ተቋምም ነው ሀገራት ብቻ ሳይሆን። ግን ዋስና የፓሪስ ክለብ የሚባሉ እንደ ዋስና ሰጡ ኢትዮጵያ እኛ ዋስን ሆናታለን አበድራት ተብሎ እና አይኤምኤፍም የና አይኤምኤፍ የወርልድ ባንክ ዳታም ጭምር ታይቱ የሚደረግ ብድር ነው። እዚህ ላይ አሁን ጠለቅ ያለ ችግር ውስጥ ገብታለች። ደብዝ ያለው ችግር ውስጥ አይኤምኤፍ ፈቅዶልናል፣ ወስኖልናል፣ አይኤምኤፍ መስክረዋል፣ ወርልድ ባንክ መስክረዋል የሚሉ አሁን ጣጣው ምንድን ነው ሲባል የሰማ ነው። የኢትዮጵያ ባለስልጣናት በአንድ በታቸው ነው የተዋረዱት። ምን አሉ? ዘንድሮ 8.3 ቢሊዮን ዳላር ይላል አብይ፣ ቆየት ይላል ዶላር ይላል ከሁለት ደቂቃ በኋላ አገኘ ይችላል በታሪኳ እንደዚህ፣ እቅዳችን አምስት ነበር ግን ሶስት ነጥብ ምናምን ትርፍ አገኘን፣ ከእቅዳችን በላይ ነው የሚባለው። ይሄ ሲያቅዱም አሳንሶ ነው። ይሄ የቅር የፕላኒንግ ጭምር ችግር ነው። ኖርማሊ ይሄን ያክል ዲፍረንስ አይመጣም። የአንድ ቢሊዮን የአምስት መቶ ሀፈ ቢሊዮን ምናምን ሊመጣ ይችላል እንጂ ይሄን ኦልሞስት ግማሽ ልሳሳት አይችልም። ወይ ኤክስፔክት ያልተደረገ ሀብት ኢትዮጵያ ምድር አልተገኘም፣ ነዳጅ አልተገኘም። እና ኤክስፖርቱ ላይ አይኤምኤፍ ምን አለ? 637 ቢሊዮን ነው ወጪ ያደረገችው ይላል። የአይኤምኤፍ ነው። ኢትዮጵያ ደግሞ ምን አለች? 8.3 ነው ኤክስፖርት ያደረኩት አለች። ስለዚህ በፓሪስ የነበረው በፈረንሳይ የነበረው ድርድር እንደ ማስረጃ የተያዘው የሰማ ነው፣ የባለስልጣናቱ ንግግር ነው። አይኤምኤፍ 6 ቢሊዮን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 ከዛ ኢትዮጵያ አይ እንደዛ አይደለም የፈረምኩት ነው ያለችው። የሰማ ነው። ይህን ሰፋ ያለ ጉዳይ አለን እንዴት ብሎ የኢትዮጵያ ባለስልጣናት በራሳቸው አንደበት እንደተበሉ አንዳንድ ጉዳዮች አሉ። በማስረጃ ማለት ነው። እንደ ጉራ ነው፣ ለኢትዮጵያውያን ለመዋሸት ብሎ ነው የተጠቀሙበት። ከዛ ክፈሉ ሲባሉ ግን አንችልም ያሉበት የአንድ ቢሊዮን አበዳሪዎች ጉዳይ ነው። እንመጣለን። አይኤምኤፍ ወይም ወልድ ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። ኖት የዛሬ ወር ትናንትና ትናንትና የአይኤምኤፍ ቦርድ ተሰብስቦ ትምህርት ሊወሰድበት የሚገባ ሪፎርም በኢትዮጵያ ተከናውኗል ነው ያለው። ትናንትና ሪፖርቱን ማንበብ ትችላላችሁ። ምንም ጥርጥር የለውም የእኛ ሪፎርም በዓለም የፋይናንሻል ተቋማት የተመሰገነ ሪፎርም ነው። በከፍተኛ ዲሲፕሊን የተመራ የተመሰገነ ሪፎርም ነው። ውጤቱም እንደምታዩት ነው። ለምሳሌ ኢምፖርት እና ኤክስፖርት እንውሰድ። ለተከበረው ምክር ቤት በእቅድ ያቀረብነው ኤክስፖርት በዚህ ዓመት 5.1 ቢሊዮን ዶላር ነው። ምክንያቱም አምና 3.8 ገደማ ስለሆነ በአንድ ቢሊዮን ፕላስ ጨምረን 5.1 አንድ ቢሊየን ዶላር ኤክስፖርት እናደርጋለን እቅዳችን ያሳካነው ያሳካ ነው። ጥቂት ቀናት ስለሚቀሩት ኤግዛክት ቁጥሩን መናገር ቢያስቸግረኝም ስምንት ነጥብ አንድ ወይም ስምንት ነጥብ ሁለት ቢሊየን ዶላር ነው። ይሄ ማለት ካቀድነው ሶስት ቢሊየን ጭማሪ ማለት ነው። እቅድ አሳክታ የማታቅ አገር ካቀደችው ሶስት ቢሊየን ጭማሪ ማለት ነው። ከአምናውስ ከእጥፍ በላይ ማለት ነው። ታዲያ ሪፎርሙ ካልሰራ ኢትዮጵያ ስምንት ቢሊዮን በሁለት ሶስት አመታት የምታመጣውን ኤክስፖርት በአንድ አመት ኬት ልታሳካ ትችላለች። በተጠናቀቀው በጀት አመት ከወጪ ንግድ 8.3 ቢሊዮን የአሜሪካን ዶላር ገቢ ማግኘቷ የሚታወስ ሲሆን የማዕድን፣ ግብርና፣ ኢንዱስትሪ፣ የኤሌክትሪክ ግብይት፣ የምርት ውጤቶች ለወጪ ንግድ ገቢ መገኘት ቁልፍ ሚና የነበራቸው ሴክተሮች ናቸው። የኢትዮጵያን ዓለም አቀፍ የገበያ ተወዳዳሪነት አቅም በማሳደግ በ2018 በጀት ዓመት ከ9.4 ቢሊዮን ዶላር በላይ ገቢ ለማግኘት እቅድ ስለመያዙ የንግድና ቀጠና ትስስር ሚኒስቴር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። ከኤክስፖርት በ2017 በጀት ዓመት በታሪካችን ለመጀመሪያ ጊዜ 8.3 ቢሊዮን ዶላር ከውጪ ንግድ ተገኝቷል። ይህም ከአምናው በአንድ መቶ አስራ ስድስት በመቶ ብልጫ አሳይቷል። ይህን ተመልካቾች እንደ መግቢያ እነዚህ ባለስልጣናት ምን አይነት ውስጥ ምን ሲነግሩ እንደነበረ መጨረሻ ላይ የፓሪስ ክለብ አበዳሪ ሀገራት ዋስና እንደ ዋስና የሰጡት ለኢትዮጵያ መንግስት የሰጡት በተለያየ ጊዜ ይራዘምልኝ ይራዘምልኝ የተባለ የቀይ መስመር ላይ ገብታ ዲፎልት ውስጥ ገብታ ያው የማትበደል ሀገር ሆና ቆይታ እኛ አንድም ቀን ኮመርሻል ሎን ተበድረን አናቅም ያለፉት መንግስታት ኮኖ ጉዳ ያደረጉን እያለ አብይ አህመድ የሚሄደው የሚነዳበት አስፋልት አዲስ አበባ ቀለበት መንገዱም፣ የአዲስ አበባ ጅቡቲ ሬልዌይም፣ ቻይና የገነባው መንገድ በሙሉ ኔን አይመለከተኝም ወይ የትላንት ብድር ነው እየከፈልኩኝ ያለሁት፣ የመለስ ብድር ነው የሀይል ማርያም ብድር ነው ብሎ ኢትዮጵያውያን ለማጭበርበር አይደለ የሞከረው። ስምንት ነጥብ ሶስት ቢሊዮን ዳላር በታሪኳ አግኝቷ ማታቅ አገኘች እያለ በታየዝቀ ስላሰም በጠቅላይ ሚኒስትሩም በሚዲያውም በሙሉ ሲያስተቀበ ነበር። ይሄንን ነው እነሱ ያው ምንድን ነው ያሉት፣ የምትከፍሉ ያው ትከፍላላችሁ፣ እያራዘመ እያራዘመ መጡ። ከዚህ በላይ ገቢ ካገኛችሁ አይኤምኤፍ ካስቀመጠው አይኤምኤፍ ካስቀመጠው ግምት በላይ እንደዚህ አይነት የምታገኙ ከሆነ እንደዚህ ብድራችሁን ትከፍላላችሁ ብሎ አስቀመጠላቸው። አይ እንደዚህ አልነበረም ስምምነታችን። ከዛ ያለ ስምምነት ተለያየ። አጠቃላይ ሚዲያ የሚዲያ ሞኒተሪንግ የምታውቁ ከሆነ ጠቅላላ ዛሬ እሱ ነው ዛሬ ያለው ዜና። ሮይተርስ ለምሳሌ ሮይተርስ ህጋዊ እርምጃ ወስዳሉ። ጠቅላላ የሚዲያዎችን ተመልከት። ለምሳሌ የሮይተርስ ተመልከት። ኢትዮጵያስ ደብት ሪስትራክቸሪንግ ሂትስ ኢምፓክት ቦንድ ሆልደርስ አይ ሌጋል አክሽን። ወደ ሌጋል አክሽን እንደሚያምሩ ነው ያላቸው አማራጭ ወደ ህጋዊ እርምጃ ሊሄዱ ኖ ነው የሮይተርስ ነው ተመልከቱ። የኢትዮጵያ ስትራክቸር እዚህ ድረስ ደርሷል። በጣም ዓለም በሙሉ የወደደው ያከበረልን ነው ያለው የቅድም ያሰማቸው ይሄ ወይ ሞል ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጥኔት የተመራ ድንቅ ሪፎርም ነው ያለው ይህንን ነው እንደዛ እያለ ያለው ወደ ህጋዊ እርምጃ እንወስዳለን ወደ ህጋዊ በህጋዊ መንገድ ህጋዊ አማራጮች እንጠቀማለን ምንድን ነው ህጋዊ አማራጭ የሚለው እኔ ሳስበው ምን ለምሳሌ ወደ ቤይጂንግ የሚመራ የኢትዮጵያ አየር መንገድ እዛው ሊያስቀሩት ነው የመካኒዝሞቹ አለም አቀፍ ኤክስፒሪንስ ምን ይመስላል አንድ ሀገር ብድር መክፈል አልቻልኩም ብላ ምንድን ነው የሚደረገው፣ እንዲሁ የዓለም አቀፍ ኤክስፒሪየንስ ምን ይባላል የሚለው በበዓለሚያ የሚተለተን ነው። ይህን ስለ ብድር በነገራች ላይ የኢትዮጵያ ኢምፖርት ኤክስፖርቱን ሲታይ፣ ኢምፖርቷ ወደ 24 ቢሊዮን ይጠጋል። ወደ 24 ቢሊዮን ከሽቱ እስከ ማስቲካ እስከ ምናምኑ ምናምን ጥቃቅንምንም አነስተኛውም መኪናውንም የምታደርገው ማለት ነው ወደ 24 እና ጋፑ ትልቅ ነው። ይሄ 8 ቢሊዮን ያገኘው ቢልም ጋፑ ወደ 18 አካባቢ ነው፣ ወደ 16 18 አካባቢ ነው። የኢምፖርት እና ኤክስፖርት ጋፑ በጣም ሰፊ ነው። ይህም አልነበረም ከዚህ በፊት። የአብይ ግን አንድ ጉዳይ አለው መሲህ ነው፣ እንደ መሲህ አድርጎት በቅርቡ ትልቅ ዜና ትሰማላችሁ ያለ። ምናልባትም ለዚህ ዜና ነው በቅርቡ የተከበረው ምክር ቤት ከዚህ በፊት እኛ በርደን ተሸክመን ቀንበር ነው ቀንበር ተሸክመን ነበር የምንሄደው፣ የብድር ቀንበር ያው ያለፉት መንግስታት የሰጡን ብድር እየከፈልን ነበር፣ ነው የሚለው መለስ። የደርግ ከዩጎዝላቪያም ከራሻም የገዛው ደርግ ሲገዛ የነበረው ታንክ ስከፍል ነበር ብሎ ኢህአዴግ፣ ይህን ያክል ሲያማር አልሰማሁት። ግዴታው ነው ኢትዮጵያ ነቻ ስትበደር የነበረችው አሁንም አብይ አህመድ ጫንቃ ውስጥ የወደቀው እዳ አዊ ያው በሚቀጥለው እንደ ማዳጋስካሩ የማዳጋስካር ጉዳይ አለ አይደል? የሆነ ነገር ሀፕ ሲያደርግ ጥሎ ሲሄድ እኮ ብድሩን ተሸክሞት አይሄድም፣ ወይ ብድር ከፍየ ልሂድ። ሀገሪቷ ሀገሪቱ እኮ በእኔ ስም ተበድራ ነበርና ለ10 ቢሊዮን ዳላር ምናምን ቤተ መንግስት ምናምን እኮ አለኝ እኮ ከኤምሬት ምናምን አለኝ እኮ ብሎ የማይታወቁ ብድሮች ሁሉ ይመጣል ነገ ጠዋት። አበድራ ነው ነበር እኮ እንደዚህ ልክ እንደ ከሞተ በኋላ ብዙ ተበዳድ እንደሚሞት እንደሚመጣ ቤተሰብ ንብረት ለመውረስ እንደዛ እኮ ነው። ይሄ ሰውዬ የመበደር ጉዳይ መበደር አትችሉም ተብለን ነበር፣ አሁን ቀና ብለን እየሄድን ነው፣ ለልጆቻችን ብድር አናወርስም ያለበት ጉዳይ አለ። እንደ መሲ ግን በቅርቡ ታያላችሁ፣ እዚህ ሆናችሁ የምታዩት እንደ ብሬኪንግ ኒውስ ትጠብቃላችሁ ብሏቸው ነበር። ይህ ሰው ከመጣ ጀምሮ አንድ ዶላር ኮመርሻል ሎን አልወሰድንም። ኮመርሻል ሎን ነው ኢትዮጵያን የእዳ ቀንበር እንዲያጎብጣት ያደረገው በሚል እምነት በውስጥ አቅም ከሰራናቸው ስራዎች ውጪ ኮመርሻል ሎን አልወሰንም። ይኸውም ይቀጥላል። የእዳ ሽግሽጉ ትናንትና በፈረንሳይ የመጨረሻውን ስምምነት ተፈራርሟል። ገንዘብ ሚኒስቴር ሶስት ነጥብ አምስት ቢሊየን ዶላር ከዚህ ቀደም የነበሩ መንግስታት ተበድረው እዳ ወደ እኛ ተሸጋግሮ የነበረውን እዳ ወደ ልጆቻችን መሸጋገር የለበትም። አላግባብ ነው ይህ ብድር ኮመርሻል የሆነው ብለን ሁለት ሶስት አራት ዓመታት ስንደራደር ቆይተን ሶስት ነጥብ አምስት ቢሊየን ዶላር የኢትዮጵያን ቀንበር አንስተናል። ይሄ ማንሰራራት ነው ፍጹም። ታጨበጭባለች። የእዳ ቀንበር ክፉ ነገር ነው። ተረጂ 23 ሚሊየን ቀንሰን የምግብ ሉዓላዊነት ለማረጋገጥ ረጅም ርቀት ተጉዘን የኢትዮጵያ እዳ 3.5 ቢሊዮን ዶላር መቀነሱ ብቻ ሳይሆን በጥቂት ዓመታት ውስጥ ቀይ የነበረው መበደር አስዩ የተባለው የኢትዮጵያ ሬት ካለምንም ጥርጥር፣ ካለምንም ጥርጥር ይሄ ምክር ቤት የስራ ዘመኑን ሳይጨርስ ሌላ ዜና እንደምንሰማ ጥርጥር የለውም። አካሄዳችን ያን የእዳ ቀንበር የሚሰብር ስለሆነ ይሄን በላይ ለዚህ ምክር ቤት ኩራት ሊሆን የሚችል ነገር ያለ አይመስለኝም። በእናንተ ዘመን ውስጥ ልጆቻችን እዳ እንዳይረከቡ አድርጋችሁ የንግድ ስርዓቱ ሪስፖንስ። ያው ለፓርላማ ሲያስደስት ነው። እና አጨብጫቢዎች ነበሩ እዚህ ላይ። ማን ነው የጋቨርነሩ? ጋቨርነር ነው። አሁን ወደ ጋቨርነር የሄደው እዮብም ይመስለኛል። ዛም ያጨበጭበው። ፍጹም አለች፣ ታጨበጭባለች። ዳታው አላቸው እነሱ የውሸት ዳታ እየያዙ ይመጡና እነሱ ያጨበጭባሉ። ፈገግ እያለች አሁን ፍጹም አይቻታለሁ። ፈገግ ብለ ታጨበጭ ይሄን ስለ 23 ሚሊዮን ድህነት ከድህነት ወለል አውጥተናል ነው የሚለው ብልጽግና። እኛ የሰማነው ምንድን ነው? በየዓመቱ የድሆች ቁጥር ኢትዮጵያ ምድር ላይ እየጨመረ እንደሆነ። የሰሞኑ ዳታ ምንድን ነው? የነ ወርልድ ባንክ የነ አይ ኤም ኤፍ ዳታ ምንድን ነው? የሰሞኑ የወርልድ ባንክ የሰሞኑ ነበረው ምንድን ነው የሚለው 43 አይደለም ገናም ይቀጥላል ነው የሚለው ገና እየቀጠለ ይሄዳል። በአብይ ከመምጣቱ በፊት የነበሩት የተወሰነ በኃይለማርያም 2018 2017 2018 ይመስለኛል የወጣው ሪፖርት ነበር፣ የኢትዮጵያ ፖቨርቲ ሬት ወደ 23 ፐርሰንት ወርዶ ነበር። የመጨረሻው 2016 ወደ 33 ነበር፣ እንደ ሀገር 23 ነበር። እንደ ለምሳሌ ትግራይ ከሀገራዊ እንትኑ ትግራይ ድህነቱ ይጨምር ነበር፣ 27 ነበር። የትግራይ ከናሽናል ሬቱ ከፍታ ትግራይ ነበር። ወርቅ በወርቅ ሆናለች የምትባለ የትግራይ ነበር፣ 27 ከፍተኛ አይነበረው አማራ ክልል 26 ነበር። ድህነት ለበሉ እኔ አይደለም የምናገሩ፣ ዳታ ማምጣት ጎግል አርጋችሁ ማግኘት ትችላላችሁ። ቀላል ነው። 26 ነበር። ከናሽናል ፖቨርቲ ሬት በላይ ትግራይ 27፣ አማራ ክልል 26 ነበር አትናሽናል ሌቭል ግን 23% ደርሶ ነበር። ይህ ነገር ወዴት ነው የሄደው? 2001 ላይ ጦርነቱ ከተጀመረ ልክ ከአራት ወ- ከ3 ከ3 አመት በኋላ 39% ደረሰ በ2021 ማለት ነው። ዳታ የነሱ ጉዳይ ነው የምናወራው እኮ ከዛ ሄደ ተምዘገዘገ አሁን ወደ ከዛ ምንድን ነው አሁን 43% ገናም ይጨምራል ነው የሚለው ሰውዬው። ግን ቁጥር ጭምር እዚህ ጋር ያጭበረብራል ቁጥር ጭምር የድህነት ሁላ ቀንሰናል ነው የሚለው። ድህነት ጨምራ ጨምሯል ከፍ እያለ ነው እያለ ዳታ ብዙ ኢኮኖሚስት ይኖራሉ እዚህ ላይ ብዙ የፋይናንስ እውቀት ያላቸው ሰዎች ይኖራሉ። አብረው ነው ሲያጨበጭው ያየ ናቸው። እና አንድ ልጨምርላችሁና እቺ ስምንት ነጥብ ሶስት የምትባለዋ መዘዝ ይዛ መጥታለች። መዘዝ ሲሬስ መዘዝ መክፈል ትችላለ፣ አፎርድ ማድረግ ትችላለ። ያዝ አሁን ካገኘው አይኤምኤፍ ፕሪዲክት ካደረገው በላይ አግኝተሃል፣ ክፈለኝ። አቅም የለኝም ሲል ያሉኝ ህጋዊ አማራጮች እጠቀማለሁ። ህጋዊ አማራጮች እጠቀማለሁ። አሁን ያልኳቸው አዲስ ስታንዳርድም ዛሬ የዘገበው እያስዋየዋቸው ነበር። ቅድም የሪፖርተርም ን ዛሬም ሪፖርተር ያወጣ ይመስለኛል አይቼዋለሁ። ዋናው ግን ሮይተርሱን ተመልከቱ ሌጋል አክሽን ነው የምናየው